ሰላም ሰላም፣ እንዴት ናችሁ ቤተሰብ? ዶክተር ልሳን ወርቅ ሚኪያስ ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ አዲስ የሆናችሁ ለዚህ ቻናል ሰብስክራይብ የሚለውን በተን በመንካት ቤተሰብ መሆን ትችላላችሁ። እንደዚህ የጤና ነክ ቪዲዮችን ስሰራ እንዲደርሷችሁ ማለት ነው። ከወደዳችሁት ላይክ አድርጉት። ያስተምራል ብላችሁ ካሰባችሁ ይጠቅማል ብላችሁ ካሰባችሁ ለዘመድ ወዳጆቻችሁ ሼር አድርጉላቸው። ካልሆነ ደግሞ ሌላ ቪዲዮ እንዲደርሳችሁ የምትፈልጉ ከሆነ ደግሞ የደወል ምልክቷን በመንካት ፖስት ባደረግ ቁጥር እንዲደርሳችሁ ማድረግ ትችላላችሁ። ዛሬ የምንነጋገረው እንግዲህ ስለ ማርበርግ ቫይረስ ነው። ኢትዮጵያ ውስጥ ስለተገኘው የማርበርግ ቫይረስ ነው። ምልክቶቹ ምንድናቸው? ምንድን ነው አደገኛነቱስ? እንዴት ነው ሕክምናው ስኬት ድረስ ነው? እንዲሁም እኛ ማድረግ ያለብን ጥንቃቄ ምን መሆን አለበት የሚለውን ነገር በአጭሩ እንነጋግራለን ማለት ነው። አብራችሁ ይቆዩ እስከመጨረሻው። እንግዲህ ማርበርግ ቫይረስ የኢቦላ ቫይረስ ሲባል እንግዲህ ሰምታችሁ ታውቃላችሁ። የኢቦላ ቫይረስ ወንድም ነው ማለትም፣ በአንድ ፋሚሊ ውስጥ ያሉ ያለ ዘር ሌላ አይነት ዘር ያለው እንትን ነው። የሚተላለፈው ከእንስሳት ወደ ሰው ይተላለፋል። ፍሩት ባትስ የሚባሉ የሌሊት ወፍ አይነቶች ከነሱና ከሌሎች እነዚህ ከጦጣነክ እንስሳዎች ጦጣና ጦጣነክ እንስሳዎች ከነሱ ይመጣል። እንግዲህ የጤና ሚኒስቴር እንዳስታወቀው ከጂንካ ላይ የተረጋገጠ ኬዝ አለ። እንዲሁም ሌሎች ሆስፒታሎች ላይ እዛው ጂንካ አካባቢ እንደተገኘና ሰዎች ሕክምና እየተከታተሉ እንደሆኑ መግለጫዎች ያሳያሉ። እና ምንድን ነው ለሚለው የአርኤንኤ ታይፕ ኦፍ ቫይረስ ነው። አርኤንኤ ያለው ቫይረስ ነው። በጣም ከባድ የሆነ ትራንስሚሽን ያለው ወይም ደግሞ ከአንድ ሰው ወደ አንድ ሰው ሊተላለፍ የሚችል ቫይረስ ሲሆን ሄሞራጂክ ፊቨር የሚለውንም ያመጣ ነው ምንድነው ሄሞራጂክ ፊቨር የምንለው ቃሉ እንደሚረጃው ሄሞራጂክ ማለት ደም ነገሮች ደም ማስተፋት ወይም ደግሞ በአፍንጫም ደም እንዲደማ ማድረግ ሰውነት ፊቨር ነት ትኩሳት ነው እነዚህ ምልክቶቹ የሚመጡት ፊቨር እንግዲህ ከመጀመሪያዎቹ ምልክቶቹ በምንነሳበት ጊዜ ቆይ ከዛ በፊት ግን ኬስ ፋታሊቲ ሬቱ እንነጋገር ኬስ ፋታሊቲ ሬት ማለት አንድ ሰው ከተያዘ በኋላ የመዳን ቻንሱ ምን ያክል ነው? ከአንድ በሽታ ፋታሊቲ ሬት ደግሞ የመሞት ከዛ በሽታ መሞት ቻንሱ ስንት ነው? ነው እንግዲህ ሲዲሲ ከ23 ፐርሰንት እስከ 93 ፐርሰንት ድረስ የሚደርስ ሬንጅ አስቀምጧል። ደብሊው ኤች ኦ ግን ኬስ ፋታሊቲ ሬቱ 88 ፐርሰንት ወይም መቶ ከሚያዙ ሰዎች መካከል 88ቱ የመሞት ቻንስ እንዳላቸው አስቀምጦልናል ማለት ነው። እንግዲህ የተለያዩ የአዲስ አበባ ያለው የአሜሪካ ኤምባሲ ሳይቀር ወደ ሳውዝ ወደ ደቡብ ኢትዮጵያ ወይም ወደ ጂንካ ማንም ሰው እንዳይሄድ ባን አድርጓል ማለት ነው። ዜጎቹን የአሜሪካ ኤምባሲ እና ምንነቱን ይህን ያልክ ተነጋገርን። ምልክቶቹን እንነጋገራለን። እንግዲህ ኢንኩቤሽን ፔሪዱ የዚህ ኢንፌክሽን ከሁለት ቀን እስከ ሀያ አንድ ቀን ነው ማለትም አንድ ሰው ኢንፌክትድ ከሆነ እስከ ምልክት እስከሚያሳይ ድረስ 21 ቀናት ሊኖሩ ይችላሉ። እንግዲህ በእነዚህ መሀል የተለያዩ ሲምተሞች ምልክቶች ሊያሳይ ይችላል። ምልክቶቹን በምናይበት ጊዜ መጀመሪያ ላይ ነን ስፔሲፊክ የሆነ ወይም ደግሞ ይሄ ነው ብለን የማንጠራው ምልክቶች ይታያሉ። ምንድን ነው ትኩሳት፣ ራስ ምታት፣ ወገብ፣ ጡንቻ መቆረጣጠም፣ እዚህ ጆይንቶች አካባቢ መቆረጣጠም፣ ይሄ ጉንፋን ሲዝ፣ ይሄ ወባ ሲዝ አይነት እንደየ ትኩሳት የሚመስሉ ህመሞች ታይፎይድ ፊቨር አይነት ታይፕ ኦፍ ሲምተሞች ሊኖሩት ይችላሉ አንድ ሰው ማለት ነው። እንግዲህ ይሄ እስከ ተወሰነ ቀን ይሄዳል። እስከ አምስት ቀን ወይም እስከ ሰባት ቀን ሊሄድ ይችላል። ከዛ በኋላ ነው እንግዲህ አንድ የረሳሁት ምንድን ነው የሆድ ህመምም ተቅማጥም ሊኖር ይችላል። ብቻ ይሄ ነው ብሎ የማይታወቅ ህመም ሰውየውን ያመዋል። ሆዱ ነው ስትሉት ራሱ ምታት ራሱ ምታት ነው ስትሉት ጉንፋን የሚመስል ጉንፋን ነው ስትሉት ወባ የሚመስል እንደዚህ አይነት የተለያየ የትኩሳት እንደሚመጡ ኢንፌክሽስ ዲዚዞች የኢንፌክሽን ህመሞች ይህ ሊመስል ይችላል። ልክ አምስት ቀን ብዙ ጊዜ አብዛኛዎቹ ከአምስት እስከ ሰባት ቀን በኋላ ከዛ በኋላ ግን የሚፈራው ኦርጋን ፌሊየር ድረስ እስከሚያመጣ ኦርጋን ፌሊየር ማለት ኩላሊትን፣ ጭንቅላትን፣ ልብን እንዲሁ ብዙ መልቲ ኦርጋኖችን ብዙ የሰውነት አካሎችን ፌል እስከማድረግ ድረስ የሚወስደው ሄሞሬጅ ወይም ደግሞ መድማት በአፍንጫ፣ በአፍ፣ በአይን በብልት በኩል በሰገራ ደም የያዘ ነገር ሊወጣ ይችላል። እንግዲህ እሱ ሾክ ውስጥ ይከታል፣ ኦርጋን ፌደር ያመጣል። እንግዲህ ብዙ ነገሮች ይከተላሉ፣ ሞትም ይከተላል ማለት ነው። ለዛ ነው ከፍተኛ የሆነ ኬዝ ፋታሊቲ ሬት አለው ማለት ሰውን የመግደል ከመቶዎቹ ሰማኒያ ስምንት ሰዎች የመሞት ቻንስ ያላቸው ህመም ነው እንግዲህ ያለው ምልክቶቹ ይሄን ይመስላሉ። ህክምና ህክምናውን በምናይበት ጊዜ እንግዲህ ይሄ ነው የሚባል መድኃኒት የለውም። እንግዲህ አብዛኞቹ ቫይረሶች ይሄ ነው የሚባል መድኃኒት የላቸውም። ክትባቶች ሊኖሯቸው ይችላሉ፣ በትራያል ላይ ያሉ ወይም በሙከራ ላይ ያሉ። ነገር ግን ሰፖርቲቭ ኬር ነው። ሰፖርቲቭ ኬር ማለት አንድን ሰው ይሄን በሽታ የሚያድን መድኃኒት ሳይሆን የሚሰጠው የራሱ ኢሚዩን ሲስተም የራሱ የበሽታ መከላከል አቅም ተከላክሎ እንዲያወጣው ከሰውነት እንዲያስወግደው መርዳት ማለት ነው። ወይም ደግሞ ፍሉድ ይሰጠዋል አንድ ሰው፣ ምክንያቱም ይሄ ሰው ደም ነው የሚወጣው፣ በአፍንጫው፣ በሁሉም እንትኑ፣ በሰገራው በኢቨን በብልት በኩልም ደም ሊወጣ ይችላል። እንግዲህ ሙከስ ሜምብሬን ከሚባሉት ከእነዚህ ውስጥ ሁሉ ፈሳሽ ይወጣል፣ ደም ይወጣል። ስለዚህ ፈሳሽ ይሰጠዋል፣ ሰፖርቲቭ ህክምና፣ ክትትል ይደረግለታል። አተነፋፈስ ላይ ችግር እንዳይኖር አይሲዩ ወይም ደግሞ ጽኑ ህሙማን ክፍል ሊገባ ይችላል እንግዲህ ሰፖርት ማድረግ ነው እንጂ ወይም ድጋፍ ህክምና ነው እንጂ ይሄን የተባለ ህክምና የለውም እስካሁን። እንግዲህ መከላከያ ክትባቶች እንዲሁ በሙከራ ላይ ያሉ ሊኖሩ ይችላሉ እና በጣም ከፍተኛ ትኩረት የሚሻ ህመም ነው ማለት ነው። እንግዲህ ይሄን ካልን ስለ ህክምናው ምን ማድረግ አለብን፣ በምን አይነት መልኩ መጠንቀቅ አለብን የሚለውን በምነጋገርበት ጊዜ እንግዲህ ጥንቃቄ ማድረግ ያለብን እነዚህ አይነት ምልክቶች ያሉበት ሰው ጋር ንክኪ አለማድረግ ነው የመጀመሪያው። ይሄ ትኩሳት ማያልጃ ወይም ደግሞ ይሄ መቆረጣጠም፣ የጡንቻ ህመም፣ ራስ ምታት፣ የሆድ ህመም ይሄ ነው ማን እላቸው ሲምተም ስለሆነ እነዚህ ህመም የተሰማው ሰው ላይ በተለይ ደግሞ ትኩሳት እና እነዚህ ነገሮች ካሉት ሰውየውን አለመንካት፣ እሱ የመጀመሪያው ነው። ሁለተኛው ደግሞ እሱ የተጠቀማቸውን እቃዎች ምናምን ከዛ መራቅ ያስፈልጋል። እንደነገርኳችሁ ሰውነት ውስጥ ያለው ፈሳሽ በሙሉ ያስተላልፋል፣ ይሄንን ህመም ማለት ነው። እንግዲህ ይሄ ማለት ከምራቅ ይጀምራል፣ ከደም ይጀምራል። ሰውነት ከሚያፈነጫቸው ሴክሬሽኖች፣ ኤቭሪ ሴክሬሽኖች ከነሱ ሁሉ ይተላልፋል ማለት ነው። ስለዚህ በጣም ጥንቃቄ ያስፈልጋል፣ በጣም ጥንቃቄ ያስፈልጋል ማለት ነው። ስለዚህ እነዚህ መጠንቃቄ አንደኛው መከላከያ መንገድ፣ ሌላው ደግሞ እንደው በዚህ ህመም በዚህ ህመም ተጠርጥሮ ያረፈ ሰው ካለ ኢቭን ሬሳውን ራሱ ሬሳው ራሱ መንካት በጣም በጣም አደገኛ ነው። ምክንያቱም ሬሳው ሬሳ እንግዲህ እንደሚታወቀው ብዙ ሴክሬሽኖች አሉ ፈሳሾች አሉት። እንግዲህ በዚህ ህመም ደግሞ ከተከታመመ ሁሉም ሴክሬሽኖቹ ላይ ደግሞ ሁሉም ፈሳሾች ውስጥ ይህ ቫይረስ አለ ማለት ነው። ስለዚህ በዚህ ህመም ተጠርጥሮ ወይም ደግሞ ተረጋግጦ ያረፈ ሰው ካለ ሬሳውን መንካት ራሱ ያስተላልፋል ማለት ነው። ስለዚህ በጣም ከባዱ ህመም ነው። ከባድ ጥንቃቄ ያስፈልገዋል ማለት ነው እንግዲህ በዚህ እንትን ዙሪያ ጥንቅ ጥያቄ ካላችሁ፣ አስተያየት ካላችሁ ኮሜንት ሴክሽን ላይ አሳውቁልኝ አሳውቁኝ። እንግዲህ የተቻለን አቅም እያደረግን ከዚህ በሽታ ራሳችን እንድንጠብቅ እንድንከላከል የሚል መልዕክቴን አስተላልፋለሁ። ሰብስክራይብ ያደረጋችሁ ደግሞ ሌሎች የጤና መረጃዎች እንታገኙ ጋብዛችኋለሁ። አመሰግናለሁ። ዶክተር ልሳን ሚኪያስ ነኝ። ለተከታተላችሁኝ በጣም አመሰግናለሁ።